አኗር ማለት ነው ጀሚላን ለምን ወሰድሻት ብሎ እንግዲህ ደበደበኝ፣ ያለችኝ መቶኝ ማታ በማታ እስኪ እኔ ከማወራው ቅድም ለእኔ ነገርሽኝ እስኪ ታብራሪዋለሽ በማታ ለምን ልጅቷ እንመለስሽ ነው ያለኝ። ከዛ በኋላ ደግሞ እኔ መጀመሪያ ሲጀመር ልጅቷ እያለቀሰች ነበረ አርቶ ስለ

ምንም ነገር እንዳታስብ ው መጀመሪያ ቅድም እንዳወራ ነው ማለት ነው። ቻናል ሰጥሻለሁ አላልኩሽ? ይህንን አሁን የምታዩትን ቻናል ማለት ነው ለእሷ ሰጥቻታለሁ። አሁን ቁጭ ብለን የምናወራበትን ይሄ ቻናል የእሷ ነው። ላይክ፣ ሰብስክራይብ አድርጉላት ቤተሰቦች፣ አታሳፍሩኝም። እውነት ለመናገር ከሆነ ካደረገችው አንፃር ሌላም ይገባታል፣ ግን እንደዚህ አይደረግም። አንተ ለወንድምህ ስትል ልጅን ወስዶ እናትን በማስጨነቅ ማስታረቅ አይቻልም። ይልቅ ሌላ መፍትሄ ብትፈልጉና ብታስታርቋቸው ደስ ይለናል። የሰይድ ወንድም ባለቤቱን ጀሚላን ለምን ለእናቷ ሰጠሽ ለሱመያ ሰጠሽ ብሎ ደብድቦ ከቤት አባረረኝ እያለች እያለቀሰች ሱመያ ጋር ሄዳለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድና የተከበራችሁ የህያት ፋሚሊ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ፈጣሪ ከክፉ ነገር ይጠብቅልኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም፣ ሰላም ብያለው። እንዴት ናችሁልኝ? ፈጣሪ ከመጥፎ ነገር ሁሉ ይጠብቃችሁ ብያለሁ። ውድ ፋሚሊዎቼ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ ማለት ነው። ዛሬ እንግዲህ በእነሱ መያ ቪዲዮ መጥቻለሁ ሱመያ ሰሞኑን ጠፍታ ትላንትና እኔም የሆነ ቪዲዮ ሰርቼ ነበረ። እውነት ለመናገር ልጅ ጠፋች ብላ እንደገና ልጇን ካገኘቻት በኋላ ከዛ በኋላ አልነበረችም። ና በጣም እኔ ራሱ እያሰብኩ ነበረ፣ ምን ተፈጠረ፣ ያው ምን ልክ ልጅቱን እንደወሰዱ ምን ተፈጠረ ደግሞ ብዬ ነበረ። ና ያው በሰላም መታለች ስላየኋት ደስ ብሎኛል ማለት ነው። ውድ ፋሚሊዎቼ እንግዲህ ይቺ ልጅ እዚጋ እያለቀሰች ያለችዋል ልጅ የሰይድ የወንድሙ ሚስት ናት። አይታችኋል። ጀሚላ ጠፋች የተባለ ቀን ልጅቱን እሱ በሌለበት ባለቤቷ በሌለበት አምጥታ ለሱመያ ሰጥታ ነበር ማለት ነው። በዛ የተነሳ ባለቤቷ ለምን ሰጠሽ ልጅቱን፣ ጀሚላን ለምን ለናቷ ሰጠሽ ብሎ ደብድቦ ከቤት አስወጣኝ፣ አባረረኝ ልጆች ነጥቆ አባረረኝ እያለች ነው እንዴት እንዳሰቡት ባላውቅም እውነት ለመናገር ውድ ቤተሰቦቼ እንደዚህ በእንደዚህ አይነት ነገር ሰውን ማቀራረብ ይቻላል ብዬ አላስብም። ያው እሷ እንኳ ልጅቱን አምጥታ ለሱመያ ስሰጣት ክፉ ነገር አስቦ አይደለም አንችና ሰይድን ለማቀራረብ ፈልጎ ነው ነበር ስትል የነበረው ይቺ ሚስትየዋ ማለት ነው። እና ምንም መጥፎ ነገር እንኳ አልተናገረችም እና እኔ እዚህ ጋር ማለት የምፈልገው ነገር ብዙ ተመልካች ኦዲዬንስ እንደዚህ ነው የሚለውና የሆነ መፍትሄ ይፈልጋችሁ ብታስታርቋቸውና እኛም ብናያቸው አብረው ሆነው በጣም ደስ ይለናል። ይልቁንም በአያንቱ በኩል ያለውን ነገር ብታስተካክሉ። ሱመያን ከልጆቿ ነጥሎ ልጆቿን ስትል ልጆች እያለች ትመጣለች፣ ያን ጊዜ ይዘን እናስታርቃታለን የሚባለው ነገር ይሄ እኮ አይሆንም። ሰው ልጅ በግድ የሚሆን ነገር የለም። አደለ በፍቅር ነው። ሽምግልናም ቢሆን በብልሃት ለማስታረቅ በሌላ መንገድ ብትጥሩ መልካም ነው ብዬ ነው ማስበው። ይቺ ልጅ አሁን ይቺ ጀሚላ ገና ሕፃን ልጅ ናት። እያለቀሰች ነበር አለች እሷ። ራሱ ልጅቷን እያስለቀሳችሁናት እያተጨነቀች በዚህ መልኩ ማስታረቅ አይቻልም። ልጄ ብላ እንኳ ከመጣች ትሄዳለች፣ እቺ ሴት ማለት ነው ግን ሰይድ ጋ ያለውን ችግርና በመካከላቸው ያለውን ችግር በብልሃት አይታችሁ አስተካከላችሁ፣ በዛ መልኩ ለማስታረቅ መጣር መልካም ነው ብዬ ነው የማስበው። በእንደዚህ አይነት ነገር አይሆንም። አሁን ድጋሚ ደግሞ ወንድምየው ትዳሩን አፈረሰ ማለት ነው። በዚህ የተነሳ ለምን ልጅ ሰጠሽ ሱመያም ቢያገኛትስ ነው ያልኩት እኔ ማለት ነው እና ይሄ ከባድ ነው እውነት። ልጅን ነጥቆ እርቅ የሚሄድ እርቅ የሚካሄደው ሰላም የሚወርደው በዚህ አይነት መንገድ ነው ብዬ አላምንም። በዚህ በዚህ ይሆናል ብዬ ስለማላምን ነው ውድ ቤተሰቦቼ። እንደገና ደግሞ እንግዲህ ሱመያ ሸቃላነቱም ቀርቶ የመላይ መኖሩም ቀርቶ ሁሉም ነገር ቀርቶ አንድ ቦታ ላይ ተደላደልኩ ስላለች በጣም ደስ ብሎኛል። እንግዲህ ወደ የመን የሄድኩት ወንበር ይሄን ወንበር ልገዛ ነው እያለች ወንበሩን ቪዲዮ ላይ ስታሳይ ነበር። የሚቀመጡበት የዩቱበሮች ነው መቀመጫ እና ስቱዲዮ ሁሉ ላሰራ ነው፣ ክላሴ ላበጀው ነው፣ ምርጥ ስቱዲዮ አርጌ እንድሰራበት እያለች ነበር። እና ሱመያ ምንድ ነው ኢትዮጵያ ላይ ልትቀመጥ ነው ማለት ነው። ያሸቃላነትም የተባለው እንግዲህ ውሸት ነው ማለት ነው። ያኔ የሆነ እዛና ዩጋ ለመድረስ የተፈጠረ ብልሀት ነው እና በዚህ መልኩ ሀገርሽ ላይ ልትረጋጊ፣ ሀገሬ ላይ ሀገርሽ ላይ ተቀምጠሽ ልትሰሪ በመሆኑ በጣም ደስ ብሎኛል እውነት ለመናገር ምክንያቱም ይከብዳል። ሁለት ልጆች ይዞ ሰው ቤት መስራት በጣም ነው የሚከብደው። ግን ይሻላል ብላ ካየችው እሷ ተሽሎ ከታያት ለሷ ይሁን እያልኩ ነበር እኔ ራሱ። ነገር ግን ወደ የመን ሄድኩበት አንደኛው ምክንያቴ ይሄን ወንበር ልገዛ ነው ብላ ወንበር ላይ ብላ የእዛ ቪዲዮ ላይ ያሳየች ነበርና ስለዚህ ምንድን ነው ሱመያ አንድ ቦታ ላይ ተረጋግታ ልትቀመጥ ነው ማለት ነው። ይሄን ነበር የምንለው አንድ ቦታ ላይ ተረጋግታ ከልጆቿ ጋር ተቀምጣ የምናያት ያድርገን ነበር የምንለው እና ያ ነገር ሆኗል ማለት ነው። እና ሀገር ውስጥ ከሆነች ደግሞ በባሌም በቦሌም ይገናኛሉ ባይ ነኝ እኔ። አንድ ቀን ይገናኛሉ ባይ ነኝ። እና እንግዲህ ኢንሻአላ ኸይር ነገር ያሰማን፣ ለነሱም የተሻለውን ነገር ይምረጥላቸው፣ ለእኛም የተሻለውን ነገር ይምረጥልን ማለት ነው፣ ውድ ቤተሰቦቼ። ነገር ግን የሰይዶ እንደሚያደርገው ነገር ደስ አይልም ለመናገር። በእንደዚህ አይነት መልኩ መሆን የለበትም። እሱ ሚስቱን ያባረራል። ጭራሽ ይሄ ሲቀጥል ደግሞ እህታቸው ናት። ወስደሽ ስጭ ብላ ያሳመነቻት ሰኪና ናት ማነች፣ ጀርመን ያለችው እሷ ናት። ለሱመያ ወስደሽ ስጭ ልጅቱን ብላ አዛት ልጅቱን እንድትሰጥ ያደረገቻት ማለት ነው። ትልቁን ሚና የተጫወተችው እሷ ናት እያለች ነበርና ለምን ሚስቱን ያባረራል ነው የእኔ ጥያቄ። አልሙሄም በዚህ መንገድ ሰውን ማገናኘት ማቀራረብ ይቻላል ብዬ ስለማላምን ነው። ሰላሙን ያውርድላችሁ። ሱመያ የኔ ቆንጆ እንግዲህ ባሪፍ ስቱዲዮ ፈሽ ብለሽ ፏ ፈሽ ብለሽ እንደምትመጪ ተስፋ እናደርጋለን። በሀገርሽ ላይ ቁጭ ብለሽ ተረጋግተሽ ዛውንሽ ለትሰሪ ስለሆነ እኔ ደስ ብሎኛል። እኛንም ለዚህ ቀን ያብቃን፣ ለሀገራችን ያብቃን ማለት ነው። ውድ ቤተሰቦቼ እናንተ ምን ተሰማችሁ? እንግዲህ ያው ሱመያ ሰሞኑን በመጥፋቷ ጨንቆኛል እንደዋላ ይጠብቃት የምትሉም አላችሁ፣ በውስጥም እንደዚሁ ኮሜንት ላይም ያው በመጥፈቷ ጨንቆኛል፣ እንደው ፈጣሪ ጠብቃትና የምትሉ ነበራችሁ። እንኳን ደስ አላችሁ እንግዲህ ደስ በሚል ሁኔታ መታለች ማለት ነው። ውድ ቤተሰቦቼ ዛሬ ማለት የፈለግኩት ነገር ይሄ ነው። አብራችሁ ስለነበራችሁ አመሰግናለሁ። እንደተለመደው ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ። በያላችሁበት ሰላም ሁኑልኝ። ቻው